የስራ ማቆም አድማውን ተከትሎ ሲኒየር ሐኪሞች ከፍተኛ የስራ ጫና ውስጥ መግባታቸውንና ህሙማንን አስፈላጊውን አገልግሎት እያገኙ አለመሆኑን ገለጹ። የደሞዝ ማስተካከያን ጨምሮ ሌሎች ጥያቄዎች ይመለሱልን ሲሉ የጤና ባለሙያዎች በሀገር አቀፍ ደረጃ እያደረጉ ያለውን የስራ ማቆም አድማ ሦስተኛ ሳምንቱን በያዘበት በአሁኑ ወቅት በተለያዩ የሀገሪቱ አካባቢዎች በሚገኙ ሆስፒታሎች የሚሰሩ ሲኒየር ሐኪሞች ከፍተኛ የሥራ ጫና ውስጥ መግባታቸውንና ህሙማንንም አስፈላጊውን አገልግሎት እያገኙ አለመሆኑን ነው የገለጹት። ስማቸውን እንዳንጠቅስ የጠየቁት በጥቁር አንበሳ ስፔሻላይዝድ ሆስፒታል የሚሰሩ አንድ ሲኒየር ሐኪም አሁን ላይ ብቻቸውን በርካታ የድንገተኛ ክፍል ታካሚዎችን ለመከታተል መገደዳቸውንና ይህም የሥራ ጫናውን እንዳበረታባቸው ለአዲስ ስታንዳርድ ገልጸዋል። ህሙማንን ብቻዬን ነው ሳየ፣ አንድ ዶክተር ብቻዬን ስለሆንኩ ቀድሞ ቢታዩ ትልቅ ለውጥ ሊያመጡ የሚችሉ ህሙማን ሲሰቃዩ እያየሁ ነው ብለዋል። በዋቻሞ ዩኒቨርሲቲ ንግሥት እሌኒ መሐመድ መታሰቢያ ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ሲኒየር አድማን ተከትሎ ክፍተቱን ለመሙላት በስራ ላይ ቢሆኑም ሁኔታዎች አስቸጋሪ መሆናቸውን ለአዲስ ስታንዳርድ ገልጸዋል። በዚህ ሁኔታ መቀጠል አይቻልምም ብለዋል። በሌላ መረጃ የደሞዝ የጥቅማ ጥቅም እንዲሁም ሌሎች ሁኔታዎች እንዲስተካከሉ በመጠየቅ የስራ ማቆም አድማ ከመቱ ሶስት ሳምንታት የሆናቸው የጤና ባለሙያዎች ግንቦት 15 ቀን 2017 ዓ ም ለመጀመሪያ ጊዜ ከመንግስት ባለስልጣናት ጋር መወያየታቸውን ለቢቢሲ ተናግረዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ በሚል ማዕቀፍ የሚታወቁት ባለሙያዎቹ ብሶት ያሰባሰባቸው እንደሆኑ ገልጸው ባለፈው ሚያዝያ የኑሮና የሥራ ሁኔታቸው እንዲሁም የአገሪቱ የጤና ሥርዓት እንዲሻሻል 12 ጥያቄዎችን ለመንግሥት አቅርበዋል። ባለሙያዎቹ ከመንግሥት ምላሽ ባለማግኘታቸው ከግንቦት አምስት ቀን 2017 ዓ.ም ጀምሮ አገራዊ የሥራ ማቆም አድማ ማድረጋቸውን ያሳወቁ ሲሆን እስራትን ጨምሮ ከሥራ መባረርና ጫናዎች እየደረሰባቸው እንደሆነም ተናግረዋል።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 ሶስተኛና ገለልተኛ ወገን ሆኖ እንዲያደራድር ቅድመ ውይይት እየተደረገ መሆኑን ለቢቢሲ ተናግረዋል። ባለሙያዎቹ ታካሚዎችና የጤና ስርዓቱ ላይ ለሚደርስ ጫና ኃላፊነቱን የሚወስደው መንግስት እንደሆነ ደጋግመው ተናግረዋል። ከዚሁ የሥራ ማቆም አድማ ጋር በተያያዘ ባለፉት ሳምንታት ውስጥ ከ80 በላይ የሕክምና ባለሙያዎች ለእስር የተዳረጉ ሲሆን ዘጠኝ ባለሙያዎች ደግሞ በፖሊስ ክስ ተመስርቶባቸው ፍርድ ቤት ቀርበው የቀጠሮ ጊዜ እንደተሰጠባቸው ይታወቃል ሲል ቢቢሲ ዘግቧል። አሁንም ከጤና ባለሙያዎች መረጃ አልወጣንም። የጤና ጉዳይ ለነገ የሚባል ስላልሆነ እንጂ በግል ጤና ተቋማት ክፍያው ከአቅማችን በላይ ነው ሲሉ ገለጹ ተገልጋዮች። ከሰሞነኛው የጤና ባለሙያዎች ጥያቄ ጋር ተያይዞ ሐኪሞች ሥራ ካቆሙባቸው ተቋማት አንዱ የሆነው የሐዋሳ ዩኒቨርሲቲ ኮምፕሬሲቭ እስፔሻላይዝድ ሆስፒታል አሁንም ድረስ ሙሉ አገልግሎት እየሰጠ አለመሆኑን ቲክቫ ኢትዮጵያ በቦታው በመገኘት አረጋግጫለሁ ብሏል። በሆስፒታሉ አቅራቢያና በዋሳ ከተማ ባሉ ሌሎች የግል ሆስፒታሎችና የሕክምና ተቋማት ቲክቫ ተዘዋውሮ ባደረገው ምልከታ በአንጻራዊነት የተገልጋይ ቁጥር መጨመሩን ማጣራት ችለናል ብሏል ቲክቫ በዘገባው። ቲክቫ ኢትዮጵያ አናገርኳቸው ያለው ተገልጋዮች እንደገለጹት አስቀድመው ወደ ኮምፕሬሲቭ ሆስፒታሉ አገልግሎት ፈልገው መምጣታቸውን ተናግረው ነገር ግን አገልግሎት ማግኘት ባለመቻላቸው ወደ ግል ጤና ተቋማት ለመሄድ መገደዳቸውንም አስታውቀዋል። የጤና ጉዳይ ለነገ ስለማይባል እንጂ የግል ጤና ተቋማት ክፍያ ከአቅማችን በላይ ሆኖ ገና ሕክምናው ሳያልቅ ካሰብነው በላይ ወጪ አውጥተናል ያሉት አንድ አስተያየት ሰጪ ሪፈራል ሆስፒታል ወደ መደበኛ አገልግሎቱ በአጭር ጊዜ ውስጥ ካልተመለሰ ተገልጋዮች በከፍተኛ ሁኔታ ይጉላላሉ ሲሉ አክለዋል። ቲክቫ አሁንም ያነጋገረቻቸው የሐዋሳ ዩኒቨርሲቲ ኮምፕሬሲቭ ስፔሻላይዝድ ሆስፒታል ማኔጂንግ ዳይሬክተር አቶ ዝናው ሳርሚሶ ሆስፒታሉ ወደ አገልግሎት እየተመለሰ መሆኑን ተናግረው ወጥተው የነበሩ ሐኪሞች እየተመለሱ መሆኑንም ተናግረዋል። የሐዋሳ ዩኒቨርሲቲ ኮምፕሬሲቭ ሪፈራል ሆስፒታል ሬዚደንትና ኢንተርን ሐኪሞች በበኩላቸው ለጤና ባለሙያው ጥያቄዎች ተገቢው ምላሽ እስካልተሰጠ ድረስ ወደ ሥራ እንደማይመለሱና የባለሥልጣናት ዘመዶችና በውጤት ማነስ እንዲሁም በሥነ ምግባር ችግር ከሆስፒታሉ የተባረሩ ሐኪሞችን በመመለስ ሆስፒታሉ አገልግሎት እየሰጠ እንደሆነ ለማስመሰል የሚደረጉ ሙከራዎችም ተገቢነት የላቸውም ብለዋል፣ በማለት ቲግቫ አስነብቧል። ኢትዮጵያ ከጎረቤት ሀገራት ለሚሰነዘርባት ዘለፋ ምላሽ የመስጠት ፍላጎት የላትም ሲል የውጭ ጉዳይ ሚኒስትር በሳምንታዊ ሪፖርቱ አስታወቀ። ኢትዮጵያ በተለያዩ ጊዜያት ከጎረቤት ሀገራት ለሚሰነዘርባት ዘለፋዎች ምላሽ የመስጠት ፍላጎት የላትም ሲል የውጭ ጉዳይ ሚኒስትር አስታውቋል። ሚኒስትሩ ዛሬ ግንቦት 21 ቀን 2017 ዓ ም በወቅታዊና ዓለም አቀፋዊ ጉዳዮች ላይ ያተኮረውን ሳምንታዊ መግለጫ በቃል አቀባዩ አምባሳደር ነቢያት ጌታቸው በኩል ሰጥቷል። ቃል አቀባዩ ኢትዮጵያ ከጎረቤት ሀገራት ጋር ሁልጊዜም የተሻለ ግንኙነት ለመፍጠር እንደምትሰራ ቃል አቀባዩ ተናግረዋል። ከሰሞኑ የኤርትራው ፕሬዚዳንት ኢሳያስ አፈወርቄ የኤርትራን የነፃነት ቀን ግንቦት 16 ባከበሩበት ወቅት ባደረጉት ንግግር ኢትዮጵያን በተመለከተ ሰፋ ያለ ንግግር አድርገዋል። ይህ ንግግራቸው በርካታ ኢትዮጵያውያንን ያስቆጣ ሲሆን የተለያዩ ሀሳቦችም እየተሰነዘሩበት ቆይተዋል። ይህንን በተመለከተ ጥያቄ የቀረበለት የውጭ ጉዳይ ሚኒስቴር በበኩሉ በቃል አቀባዩ በኩል ምላሽ የሰጠ ሲሆን ቃል አቀባዩ ኢትዮጵያ ለሚሰነዘርባት ዘለፋዎች ምላሽ የመስጠት ፍላጎት የላትም ብለዋል። ኢትዮጵያ የተረጋጋ አካሄድን የምትከተል አገር መሆኗን የገለጹት አምባሳደር ነቢያት ከዚህ ቀደምም ከሌሎች ጎረቤት ሀገራት በመሪዎች ደረጃ ተገቢ ያልሆነ ክሶችና ዘለፋዎች ደርሶባት ያውቃሉ ሲሉ ገልጸዋል። ኢትዮጵያ ግን እንደዚህ ያለ እንካ ሰላምቲያ ውስጥ ሳትገባ በሰከነ ዲፕሎማሲ መንገድ ከጎረቤት ሀገራት ጋር የምትቀጥል ነው የሚሆነው ብለዋል። በሌላ በኩል የቀድሞው የውጭ ጉዳይ ሚኒስትር ስምን በመጠቀም ወደ ውጭ እንልካለን የሚሉ አካላት መኖራቸውን የውጭ ጉዳይ ሚኒስትር አስታውቋል። ከዜጋ ተኮር ዲፕሎማሲ ጋር በተያያዘ ከማይናማር ከ700 በላይ ዜጎችን መመለስ መቻሉንም አምባሳደሩ በሳምንታዊ መግለጫቸው ተናግረዋል። ይሁን እንጂ መንግሥት በዚህ ሁሉ ጥረት እያደረገ ባለበት በዚህ ወቅት ይህንን የህገ ወጥ መንገድ ተከትሎ የሚሄዱ ዜጎች አሁንም መኖራቸው እንዳሳዘናቸው ነው የገለጹት። ከውጭ ጉዳይ ሚኒስቴር ህጋዊ ፍቃድ አለኝ በማለትና የቀድሞ የውጭ ጉዳይ ሚኒስትር ስምን በመጠቀም ሐሰተኛ ማስረጃ በማሰራጨት ወደ ውጭ እልካለው የሚሉ ሐሰተኛ ግለሰቦች መኖራቸውን ህዝብ ሊረዳ ይገባልን ብለዋል። ይህ ሐሰተኛ ማስረጃ በተለያዩ ማህበራዊ ሚዲያዎች እየተሰራጨ መሆኑን የገለጹት አምባሳደሩ ስህተት መሆኑን ህዝብ ሊረዳ እንደሚገባም አሳስበዋል። በህገ ወጥ መንገድ የሚወስዱ ደላሎች ሰንሰለታቸው ረጅም ርቀት ያለው ቢሆንም እርምጃ ለመውሰድ ስራዎች ቢሰሩም አሁንም ችግሩ አልተቀረፈም ሲሉም ገልጸዋል። ከአዲስ አበባ በአፋር በኩል ወደ ትግራይ ሸቀጥ የሚጭኑ መኪኖች ከቀን 18092017 ዓ ም ጀምሮ መከልከላቸው ተሰምቷል። ይህንንም አስመልክቶ የትግራይ ንግድና ላኪ ኤጀንሲዎች ማብራሪያ እንዲሰጠው ለሚመለከተው የፌዴራል ተቋም ደብዳቤን ጽፏል። በአፋርና ወልዲያ በኩል የጭነት መኪናዎች እንዳያልፉ የተከለከሉበትን ምክንያት ማብራሪያ እንዲሰጠው መጠየቁ ተሰምቷል።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 በምን ምክንያት እንደተከለከሉ ማብራሪያ እንዲሰጠን እየጠየቅን ለሚሰጠን አዎንታዊ ምላሽ ምስጋናችንን ከወዲሁ እናቀርባለን፣ ይላል የክልሉ ንግድና ኤክስፖርት ኤጀንሲ በጻፈው ደብዳቤ። ከውጭ ቁርጥራጭ እርዳታ የምንጠብቅበት ጊዜ አይደለም ሲል የአፍሪካ ልማት ባንክ አስጠነቀቀ። የአፍሪካ መሪዎች በዚህ ሳምንት በአቢጃን እየተካሄደ በሚገኘው የአፍሪካ ልማት ባንክ ቡድን የ2025 ዓመታዊ ስብሰባዎች ላይ አህጉሪቱ የራሷን ካፒታል እንድታንቀሳቅስና የክልላዊ ውህደትን እንድታፋጥን ጠንካራ ጥሪ አቅርቧል። ይህ ጥሪ የቀረበው 47 የአፍሪካ አገራትን የሚነኩ አዳዲስ የአሜሪካ ታሪፎችን ጨምሮ በሚለዋወጠው ዓለም አቀፍ የንግድ ሁኔታዎች ምክንያት መሆኑም ተጠቁሟል። በነሐሴ ወር መጨረሻ ላይ የ10 ዓመቱን የሥራ ዘመናቸውን የሚያጠናቅቁት የአፍሪካ ልማት ባንክ ፕሬዚዳንት አኪንውሚ አዴሲና ባደረጉት የስንብት ንግግር ይህ ከውጭ እርዳታ ቁርጥራጭ የምንጠብቅበት ጊዜ አይደለም በማለት ጠንከር ያለ ማስጠንቀቂያ ሰጥተዋል። አዴሲና አክለው አፍሪካ የራሷን ሀብት፣ ሰብዓዊ ፋይናንስ፣ ተፈጥሯን መክፈትና ሁሉን አቀፍ ዕድገት የሚያበረታቱ ውስጣዊ የእሴት ሰንሰለቶችን መገንባት አለባት ሲሉ አሳስበዋል። የአፍሪካ ልማት ባንክ እያደረገ ባለው ስብሰባ የሞሪታኒያው ሲዲ ኦልድ ታህ የአፍሪካ ልማት ባንክ ዘጠነኛው ፕሬዚዳንት ሆነው መመረጣቸውም ዛሬ ተሰምቷል። ተመራጩ ፕሬዚዳንት ለባንኩ ፋይናንስ ለማፈላለግ ወደ ቻይና፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች ፊታቸውን ማዞር ወይም ከአፍሪካ ሀገራት የላቀ ድጋፍ ማግኘት እንደሚኖርባቸው ሪፖርቶች አመላክተዋል። የአፍሪካ ልማት ባንክ ዓመታዊ ስብሰባ በኮትዲቯር አቢጃን እየተካሄደ እንደሚገኝ ነው የሰማ ነው። የፕሬዚዳንት ትራምፕ ታሪፍ ጭማሪ መታገዱ ታውቋል። የአሜሪካ ፌዴራል ንግድ ፍርድ ቤት የዶናልድ ትራምፕን በሀገራት ላይ ከፍተኛ ታሪፍ የመጨመር እንቅስቃሴን ማገዱ ነው የተሰማው። መሰረቱ በማንሃንተን ያደረገው ፍርድ ቤቱ ፕሬዚዳንት ትራምፕ ስልጣናቸውን ያላግባብ ተጠቅመዋል የሀገሪቱን የንግድ ፖሊሲ በግል ፍላጎታቸው ላይ ተመስርተው በመዘወር የአሜሪካን ኢኮኖሚ ቀውስ ውስጥ ከትተዋል ብሏል ፍርድ ቤቱ። በተጨማሪም በቻይና ካናዳና ሜክሲኮ ላይ የጨመሩት የተናጠል ከፍተኛ የታክስ ጭማሪ ማገዱን ፍርድ ቤቱ አስታውቋል። እንዲሁም የዓለም አቀፉ የንግድ ፍርድ ቤት በነጩ ቤተመንግስት የተጠየቀውን የአስቸኳይ ጊዜ ህግ ለዶናልድ ትራምፕ በሁሉም ሀገራት ላይ ታሪፍ እንዲጥሉ የአንድ ወገን ስልጣን እንደማይሰጥም ተገልጿል። ውሳኔውን ነጩ ቤተ መንግስት በምክትል ሴክሬታሪያት ኃላፊ በኩል እንደተቃወሙት ዘጋርዲያን ዘግቧል። የፍልስጤም አምባሳደር ሪያድ ማንሱር በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ትናንት ግንቦት ሀያ ምሽት በምክር ቤቱ ንግግር ባደረጉበት ወቅት ከልባቸው ሲያለቅሱ ተስተውለዋል። መናገር ሲያቅታቸው የተያዘው ቪዲዮ የዓለም ሚዲያ ትኩረትን እንደሳበ ነው የታወቀው። አምባሳደሩ በጋዛ የፍልስጤም ሕፃናት ላይ ስለሚደርሰው ስቃይ፣ እየደረሰ ያለውን እልቂት ሲናገሩ ነበር። ስሜታቸውን መቆጣጠር አቅቷቸው የታዩት እውነት ነው። ዓለምስ ለምን ዝም አለ? እስራኤል በማናለብኝነት የምታደርሳቸው የቦምብ ድብደባዎችና በትምህርት ቤቶች በመጠለያ ካምፖችና በመሳሰሉት የህዝብ መገኛ ስፍራዎች ላይ እያደረሰች ያለችው ጥቃትን ዓለም በዝምታ እየተመለከተ ይገኛል። የሁሉም ነገር ፈላጭ ቆራጭ ነኝ እያለች ያለችው አሜሪካም በዝምታ እየተመለከተች፣ እንደውም አለፍ ሲል ለአጋሯ ለየት ያሉ መሳሪያዎችን እያቃበለች እንደሆነ ነው እየተሰማ የሚገኘው። እውነት ሁልጊዜም ትወጣለች። የንጹሃን እልቂት የት ድረስ እንደሚሄድ ባናቅም አሁንም የቦምብ ድብደባው እንደቀጠለ ነው እየተሰማ የሚገኘው።